በሁለት መቶ ብር ቁርስ ምሳና እራት መብላት ይችላልሽ አዎ በደንብ የዛሬውን ፕሮግራማችን ለየት የሚያደርገው ይህቺ ልጅ በሁለት መቶ ብር በልታ ጠጥታ ጠግባ መዋል ከቻለች ሽልማት የሚኖራት ይሆናል ምን ለመብላት አሰብሽ ቆቀር ቆቀር በሻይ እንብላ ሰላም ሰላም ዛሬም እንደተለመደው በሌላ ቀውጢ እና ያበደ ቪዲዮ መተንላችኋል ከባለፈው ስተት። ዛሬም እንደተለመደው በሌላ ቀውጤና ያበደ ቪዲዮ ተመልሰን መተንላችኋል። በዛሬው ፕሮግራማችን ለእናንተ አሪፍ ነው ያዝናናችኋል፣ ያስተምራችኋል እና አንዳንድ ቁም ነገር ያስይዟችኋል ብለን ያሰብነው ፕሮግራም ምንድ ነው መሰላችሁ? አንድ ወረዊ ገቢው ስድስት ሺህ ብር የሆነ ሰራተኛ ሚንስ በቀን ሁለት መቶ ብር የሚያገኝ ሰው ቁርስ፣ ምሳ እራት በልቶ በ ሁለት መቶ ብር መዋል ይችላል የሚለውን ነገር ሪሰርች ለማድረግ እንግዲህ ዛሬ እንደ ስድስት ሺህ ብር ደሞዝተኛ አየናት እና የቀን ገቢ ሁለት መቶ ብር እንሰጣታለን። ወይዘሮ ሲ እንዲያመድ በሁለት መቶ ብር ቁርስ ምሳና እራት መብላት ትችላለች የሚለውን ነገር ለማየት ሁለት መቶ ብር ይዘን መተናት። በሁለት መቶ ብር ቁርስ ምሳና እራት መብላት ትችላለች? አዎ በደንብ ይሄንን ያሰብነው ይሄንን የምናደርገው እንዴት ነው መሰላችሁ የቤት ኪራይ የሚለውን ነገር ትተን፣ የታክሲ የሚለውን ነገር ትተን አንድ ሰው በወር ስልሽ ብር ቢያገኝ ቁርስ ምሳና እራት በልቶ መዋል ይችላል። ከቤት ውጭ ነው የምላችሁ። ዘይት በርበሬ ሽሮ ምናምን የሚለው ነገር ሳይጨመር ሁለት መቶ ብር አንድ ሰው ቢኖረው በዚህ ሁለት መቶ ብር ውጪ፣ በልቶ ጠጥቶ መዋል ይችላል ወይ የሚለውን ሪሰርች ለማድረግ መተናል። ዝግጁ ነሽ? ዝግጁ ሁለት መቶ ብር ያወል ይቻላል። ሙላልኝ ምናምን ማለት የለም። ምንድን ነው እኮ የዛሬውን ፕሮግራማችን ለየት የሚያደርገው፣ እቺ ልጅ በሁለት መቶ ብሩ በልታ ጠጥታ ጠግባ መዋል ከቻለች ስጦታ ጊቭ አ ዌይ ሽልማት የሚኖራት ይሆናል። ሽልማቱን አንናገር መጨረሻ ላይ የምናሳያችሁ ይሆናል ማለት ነው፣ እንዳትጓጓ ማለት ነው። ሶ ወደ ፕሮግራማችን ሂድ። በሁለት መቶ ብር መዋል ትችያለች። አሁን ከቁርስ እንጀምራለን። አሁን ምሳ ሳት ነው ግን ከቁርስ እንጀምራለን። ቁርስ፣ ምሳ በቀን ሦስት ጊዜ መብላት ከቻለች በዚህ ሁለት መቶ ብር ጀግና ነች ማለት ነው። ለማንኛውም እኛ እንሄዳለን። ትከተሉናላችሁ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ቪዲዮ ላይክ በማድረግ ጀምሩ። ይመቻቹ ፒስ። ሰው እንግዲህ ወተናል ከግቢ ምን ምን ልታደርግ እንደምትችል እያሰበች ነው። ቁርስ ምን ለመብላት አሰብሽ? ዳቦ በሻይ ዳቦ በሻይ ዳቦ በሻይ ስንት ነው? ዳቦ እንግዲህ ሁለት ብገዛ ይበቃኛል። ብር ዳቦ። ስለዚህ ሻይ ስንት ነው? ሀያ ብር ሻይ ካለበት አይሻልሽም? አይ አልፈልግም። ለማንኛውም ሰው ውጭ ነው መንበረው ውጭ እቤት መግባት አይቻልም። ኧረ በቃ ይቅርብኝ እኔ እሺ ሻይ በዳቦ መጨመሪያ ጠግበሽ እሺ ከዛ ምሳዬን ቆቀር ቆቀር በሻይ እንደ ቆቀር ዳቦ በሻይ ቁርስ ምሳ ዳቦ በሻይ አብቃቅቼ ነው። ምን አገባን። ኧረ እቺ ሴትዮ ሁለት መቶ ብር ሰጥቼ መቶ ብሩን ይዘው ወደ ቤት ዋልቴ ነው አንተ ቆቀር፣ ሲጀመር ስንት ነው እና አንድ ነው የሚገዛው። ሻይ ሀያ ብር ነው ሻይ። ቁርሳችን ምንድነው? ወይ ዘሮ ቁርስ የምትበላው እየሩስ ቁርስ ቤት ነው። ቁርስ ምንድነው? ቆቀር ጮር እንደው አራስም ሆነለት ብስኩት ፓስቲ ጮርናቄ ቆቀር አራስም አለው። አሁን እንግዲህ አለን እዚህ ጋር እኔ ካሜራ ማነኝ ላሁኑ ስለማልበላ የምትበላውን ነገር መቅረጽ አለብኝ። ዲቴል ማለት ነው። ፊቴ በስተክል ይታያል። ቆንጆ ነኛ። ቴንክ ዩ ቴንክ ዩ ቴንክ ዩ። ውበቴን ሁሌ ነው የምታደንቅልኝ። ቴንክ ዩ አጠቃላይ ወጪያችን ስንት ነው የሚሆነው? እዚ ቆቀር ስንት ነው ልበላት? ዋጋን ጠይቅ። እሺ እናቴ ቆቀር ስንት ነው? ሀያአምስት ሻይስ ሀያ ብር ሀያአምስት ና ሀያ አርባአምስት ብር ማለት ነው። ስለዚህ ቁርስ ከሁለት መቶ ብር ላይ አርባአምስት ብር እንቀንሳለን። ስለዚህ መቶ ስልሳ አምስት ብር ነው። መቶ ሀምሳ አምስት ብር መቶ ሀምሳ አምስት ብር ቀሪ ይኖርሻል ማለት ነው። ስለዚህ ቆቀራችን ሲደርስ እንገናኛለን። ሰብስክራይብ አድርጉ ጋይስ፣ ሰብስክራይብ አድርጉ እናንተ አድርጉ። እዛ ጋር ቪአይፒ ክላስ አለ ካስፈለገ ማለት ነው። በቃ ቪአይፒ ክላስ ከፈለጋችሁ እዛ ጋር መሄድ ትችላላችሁ። እንግዲህ ቁርሳችንን በሀያ ብርና በ25 ብር አጠቃላይ በ45 ብር 45 ብር ቆቀር በሻ ይሆናል ማለት ነው። ስለዚህ ያሁን 155 ብር ቀሪ አለን። ይሄ ሲጨርስ ደግሞ እንገናኛለን። አ የምትይው ነገር አለ። እንብላ እንጠጣ፣ እንውጣ። ለምን እንራባለን ነፍሴ ፈረንጅ ቆቀር ይበላል? ፈረንጅ ቆቀር በሻይ ይበላል? ጉድ እኮ ነው ዘንድሮ። እንግዲህ ተጠናቋል፣ ጥንቅቅ ነው ጥንቅቅ። ቁርሳችን ይህን ይመስላል፣ ሻይ በቆቀር ቆንጆግጭ አሁን ወደ ምሳ ምሳ ምንድን ነው ምሳችን፣ ሂሳብ ክፍያ መጀመሪያ ሃምሳ አምስት ብር ተመልሶላታል። ወደ ቀጣይ ወደ ምሳችን እንሄዳለን። ቁርስ ኢዝ ሚሽን ኮምፕሊትድ ተጠናቀዋል። ለማንኛውም ለማንኛውም ጋይስ ቁርሳችንን ፊኒሽ ዳር ገና። አጋጣሚ መንገድ ላይ እርጥብ ምናምን አለ የሚል ነገር አየችና ሲኒ ሮጣ ስጠይቅ ምን ተባለ? ያሳዝናል። ቀጣይ ለመብላት ነው ምሳ የማውቀው ተማሪዎች ከትምህርት ቤት ሲወጡ መክሰስ ላይ ምናምን ግን ወይዘሮ ሲንዲ ወጪ ለመቆጠብ ካላት ትልቅ ፍላጎት የተነሳ እርጥብ ምሳ ሰዓት ላይ ካልበላው ካልበላው ባይዘው አስር ሰዓት ሆኗል። ብሩ ማብቃቃት ስላለብን ነው ጋይስ። በዚህም በዛም ብላ ምሳው አንተ ብላ 155 ብር ቀርቷታል። እርጥብ ስንት ብር ይመስልሻል? 70 ብር፣ 80 ብር፣ 80 ብር። ስለዚህ 80 ብር፣ 145 ብር ከ155 ብር ላይ 80 ብር ሲቀነስ ስንት ነው? 65 ብር

እሺ ማ አሁን እርጥ ቤት ፍለጋ ዞር ዞር እያልን ነው። ውስጥ ውስጡ ጥላ ጥላ የት እንዳለ ስለቀን ላላፈረን አይተኩር ምን ችግር አለ? ፈረ እኛ አበሾች እኮ ማለት ነው ፀሐይ ነክቶንም ሳይነካንም የጠቆርን የምንሄድ ድንቅ ህዝቦች ነን። ፈረንጅ ግን ፈረንጅ። እቺ ልጅ አንድ ወር ሙሉ ፀሐይ ላይ እንደዚህ ባቆማት። አሁን ራይድ ጥራልኝ። እኔ ምን አልቻልኩም የእግር መንገድ። እሺ 200 ብር ስለማብቃቃት እያወራሁ ራይድ ትላለች ስዲ። እሺ ፈረስ ፈረስ። ያው ከፊታችን አለ ፈረስ። ያንጎ ሌዘር የሚለብስ ፈረስ። ለማንኛውም አሁን ወደ እርጥ ቤት እየሄድን ነው። እዛ ትንደር እንገናኛለን። እስካሁን ላይክ ካላረጋችሁ ላይክ ቪዲዮን፣ ሰብስክራይብ ካላረጋችሁ ሰብስክራይብ፣ ሀሳብ አስተያየታችሁን ደግሞ ኮመንት ላይ በቀጣይ ምን አይነት ቪዲዮን እንሰራላችሁ ትፈልጋላችሁ የሚለውን ነገር በዚሁ ኮመንት ላይ እየጻፋችሁልን የምትሄዱ፣ በጣም አሪፍ ነው እና እንወዳችኋለን፣ ትመችናላችሁ። ፒስ አውት ፒስ ወደል፣ ወደል፣ ምን ትለው ደሞ ጋርድ፣ እንደ እንትና አመራር ነው፣ ቦዲጋርድ ነው። ቤት እንዳገባ ለማንኛውም እንግዲህ ሰዓቱ ገና ነው ሰዓት ገና ነገር ተባለ። አሁን ምክንያቱም ሰዓቱ ይወላች አስር ሰዓት ሊሆን ነው ደቂቃ ይቀረዋል፣ አስር ሰዓት ሊሆን ማለት ነው። እርጥብ ደግሞ ምናምን የሚከፈተው ብዙ ጊዜ አስራ አንድ ሰዓት በኋላ ስለዚህ ምን አለች? ኦኬ ፓስታ በስጓዛለች፣ ፓስታ በስጓዛለች። እንግዲህ ሰዓቱ ለእራትም ለምሳም አሪፍ ሰዓት ነው፣ አሪፍ ሰዓት ነው። ስለዚህ ምግቡን ከበላሽ በኋላ ሂሳብ ስንት ነው? ስንት ይመስልሻል? ሂሳብ ስገምቼ እኔ እንግዲህ እኔ ውጭ መበላሰው አይደለም። ብዙ ጊዜ እቤት ኩክ አድርጌ ባለፈው አይታችሁኛ አይለኛ ፍነኝ። እና ብዙ ጊዜ እቤት ኩክ አድርጌ መበላሰው ነኝ። ግን እኔ ሁለት መቶ ብር የሚሆን ይመስለኛል። እንደዚህ ከሆነ ማሰብ ያለባችሁ ምንድን ነው? አሁን ለምሳሌ መቶ ሀምሳ አምስት ብር ነው የቀራት ይችልች። አሁን ሁለት መቶ ብር ከመጣ ሀምሳ ብር ተሞልቶላት ነው አንደኛ። ሁለተኛ የተዘጋጀላትን ስትቆጣ አንሰጣትም እሱንም ትሸንፋለች፣ አንሰጠኝ። ሶስተኛ እራት አትበላ የሚችልች እ አሪፍ ሰዓት ነው። አሁን ምግቡ ሲደርስ እንገናኛለን። ብቻ ፓስታ ታዟል፣ እንበላለን። ታበላን አለች ሲደርስ ሰው እንግዲህ ለማንኛውም የወይዘሮ ሲንዲ አህመድ ፓስታ ደርሷል። ምሳ ደርሷል። ቁርስ አራትና ምሳ አራትና ምሳ ቁምሳ ልት ይነበር ቁርስና ምሳ ነው። አራትና ምሳ ነው። ራምዚ ሪል ስቴት ነው። እንግዲህ የዚህ ፓስታ ሂሳብ ስንት እንደሆነ አይታወቅም። ስንት እንደምታወጣ፣ ስንት እንደምትከፍል፣ ስንት እንደሚቀራት አናቅም። ለማንኛውም ጋይስ እንብላ ተብዬ እየበላሁ ነው። ሆፕፉሊ ደግሞ አዋጥ እንደማልባል ተስፋ አደርጋለሁ። አረብናት ነው። ወደ ማሪያም ይጣፍቃል። ትንሽ ያቃጥላል፣ ትንሽ ያቃጥላል። በርበሬ ሆኖ ትንሽ ያቃጥላል፣ ግን ያበደ ነው። እዚህ ጋር ደግሞ ውሃ ታዟል። ውሃ ለአንድ ሊትር መቷል። አጠቃላይ ሂሳብ ስንት እንደሚሆን ያለ ስንት እንደሚተርፋት፣ ስንቱን ደግሞ ለተቸገረ ሰው እንደምሰጥ አብረን የምናየው ናት ለማንኛውም እየተከታተላችሁን ከሆነ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። አሳዋስታችሁ ኮሜንት ላይ መጻፍ እንዳትረሱ። ያበደ ፓስታ ከሲንዲጋ። ለማንኛውም እንግዲህ ክብረትና ክብረን ምሳችንን በልተናል። በ17 ደቂቃ ውስጥ ነው ምግቡ የተጠናቀቀ። ኦልሞስት በ15 ደቂቃ ደቂቃ አራት አስር ሰዓት ከምናምን የመጣው ያበደ በ15 ደቂቃ ጸጥ አርገዋል። እኔ አልበለው ማይታችሁኝ። እኔ አሁን ሆዷ ሊሞላ ሲል አካባቢ ነው ብሉ ያለችን። ለማንኛውም አሁን ሂሳባችን ይምጣና ወደ ቀጣይ ዙራችን እንሄዳለን ማለት ነው።

ለማንኛውም እቺ ልጅ አምስት ብሯን አንሳት። አምስት ብሯን አይ፣ ቲፕ ቲፕ ላይ አምስት ብሯን፣ ቲፕ ነው ከእዚያ ጋር ይመስላል። እናመሰግናለን። እቺ ልጅ በሁለት መቶ ብር ቁርስና ምሳ ብቻ ነው መብላት የቻለችው። እቺ ልጅ በሁለት መቶ ብር መዋል ከፈለገች አርፍዳ ተነስታ ቁርሷን አራት አምስት ሰዓት ላይ በልታ አራቷን አስራ ሁለት ሰዓት ላይ ምናምን በልታ መኖር ነው እንጂ ማታ ዳይት አደርጋለች። ለሰውነትሽ የሚሆን ይችላል እንደዚያ ካልሆነ ከዚህ ልጅ ጋር መኖር በጣም ከባድ ነው። የተማርነው እሱን ነው። በሁለት መቶ ብር ግን ይዋላል አይዋልም? ይሻለው ይዋላል። እኔ

ሶ እንግዲህ ጋይ ስለማንኛውም የዛሬው ፕሮግራማችን ይመስል ነበረ በ100 በ200 ብር እቺ ልጅ ማድረግ የቻለችው ቁርስ ቆቀር በሻ መብላትና ምሳሳት ደግሞ ፓስታ በእንጀራ በልታ 200 ሁለት መቶ ብር አልበቃትም። 150 ብር እና 45 ብር ራስ እኔ 5 ብር ነበር የሚተርፋት፣ 5 ብር ነበር የሚተርፋት። አምስት ብር ደግሞ ያው የዋህነቴ አይ የበላሽበት አሁን ፓስታ ምናምን በልታ ነበር። በአምስት ብሩ ኪሎ መዘን ሲል ነበር ሌላው ቢቀር ማለት ነው። ለማንኛውም በ200 ብር መዋል ይቻላል። ግን ምንድን ነው እሷ የጠፋችው ጥፋት? አንደኛ ሰዓት መጠበቅ አለም ይችላል። 12 ሰዓት ድረስ ብትጠብቅ እርጥብ በ70 ብር ምናምን በልታ ከዛ ነፍ ብር ሰባ ብር በልታ 80 ብር ይተርፋት ነበር ግን ያንን ነገር ማድረግ አልቻለችም። በዛ ምክንያት ብዙ ነገር ታለች። እና ደግሞ ያዝልኝ ቆይ ያጣችሁን ነገር ሳሳያችሁ ሽልማት ብለን ያዘጋጅተን የነበረውን ነገር ሳሳያችሁ እንዲሁ ታታ እሱ ምን እያሰበች እንድትሳሳስ ነው። ይሄን ነገር ባለማሳካቷ ምክንያት ያጣቸው ምን እንደሆነ ስነግራችሁ አምስት ሺ ብር ነው ማለት ነው። ለማንኛውም ጊዜዋን፣ ገንዘቧን እና አንዳንድ ነገሮችን በስትክል ባለመጠቀሟ ምክንያት አምስት ሺህ ብር አታለች። ግን የፈረንጅ አምስት ሺህ ብር ምኑ ነው? ለፈለንጂ አምስት ሺህ ብር ምኑ ነው? ለሌላ ጊዜ ምናልባት ማርበት ይሆናል። ለማንኛውም የዛሬው ፕሮግራማችን የሚመስል ነበር። አብራችሁ ስላበራችሁ ከልብ እናመሰግናለን። ወደ ቤቷ እየሸኘናት ነው። ከዚህ ባይዘቦች ልጅ ከአንድ ሳት በላይ ካዩት ያመኛል። እኔ እራሱ ከአንድ ሳት በላይ ካዩት ለማንኛውም የዛሬው ፕሮግራማችን የምስል ነበር። አብራችሁ ስለነበራችሁ ለማንኛውም የዛሬው ፕሮግራማችን